ፍቅር ምን ያክል መስዋዕትነት እንደከፈለ ለሚፈልገው ነገር ብዙ ነገር ማድረግ የሚችል ልጅ ነው። የምር ማለት እንደምታዩትኝ የሀገራችንን ጤፍ በዘዴ ነው ይለኛል። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ሆይ አለንኛ፣ እግዚአብሔር ይመስገን። እንግዲህ እንደ ወትሮ እንደ ሁልጊዜ እንደምንላችሁ ሰላማችሁ ብዝት ብዝዝት ይበል። ዛሬ እንግዲህ የመጣ ነው ውሎነ ውሏችን ምን ይመስላል የሚለውን ነገር ላሳያችኋለን። እስከ መጨረሻ ቪዲዮን እዩትኝ፣ ላይክ፣ ኮሜንት፣ ሼር እያረጋችሁ ይሄንን ቪዲዮ ቫይራል አርጉትኝ እባካችሁ ቤተሰቦቻችን። ምክንያቱም በጣም ዩቲዩብ ሰሞኑን ለብዙዎች ተደራሽ እያረገብን አይደለም፣ እየደበቀብን ነው ቪዲዮዎቻችንን እና እናንተ ኮሜንት ሼር ስታረጉትኝ ያቅልን ባይዘወይ ይህን ሰሞን ነገር ቲክቶክም ዩቲዩብም ቀሰዎች ጋር ተደራሽ እንዳይሆኑ እያረገብን ስለሆነ በደንብ በደንብ በደንብ በቃ ላይክ በደንብ አርጉ ሼር እያረጋችሁላቸው ና ዛሬ እንግዲህ እስኪ ወጣ እንበል ብለን እንግዲህ እንውጣ ስለው በየት ይዞኝ እንደሚወጣ ታውቃላችሁ። ቆቦን ሀገራችንን የሚያስታውሰኝ ቦታ ላይ ይዞኝ ይወጣን። ምክንያቱም እንግዲህ የከተማ ጫጫታ አትልመጂ ይለኛል፣ የከተማ ጫጫታ ምንም አይሰራልሽም። ሀገራችን የሚያስታውስ ቦታ ነው የምንሄደው። ጠርዝ ጠርዙን ጥግ ጥጉን ነው የሚወስደኝና እንግዲህ እኔም ተመችቶኝ እሱን እየተከተልኩ ነው። እንግዲህ ጥግ ጥጉን እየሄድን ነው። እንግዲህ የመኪና ግርግሩ ቦታ ላይ እየጠፋን እየመጣን ነው። ስለዚህ ቤተሰቦቻችን እንግዲህ እስኪ ዛሬ ደግሞ ጋብዝሻ ለሁ ብሎ ነበር የወጣውትኝ። እስኪ ምን እንደሚጋብዘኝ እናያለን። የእሱ ግብዣ እንኳን ታቁታላችሁ ልክ እኔ ኮ ግብዣውን ጠልቸው አይደለም። እናም ደስ ደስ የሚል ግብዣ ነው እየጋበዘኝ ያለው ግን ምን መሰላችሁ፣ ምጠብቂው የለም። ያንን አይመስልሽም? ስጠብቂ በቃ ነኝ። እንደዚህ ነው፣ እንዳይደብርሽ ምናምን እያለ ይዞኝ ሄድና፣ ምን እንደሚጋብዘኝ ቆይታ ይታላችሁ እና በጣም ነው መወደው። እኔ እራሴ የጋበዘኝ ነው እኮ በጣም ነው መወደው። ግን ሌላ ነገር አርጎ ሌላ ነገር እንደሚጋብዘኝ ቀምሾው ማላቀውን አይቾ ማላቀውን አይነት እንደሚጋብዘኝ አዋራና ስንሄድ ሌላ ነው ታሪኩ። አሁን አሁን እንኳን የለመድኩት ነው አላም ነው። ብቻ ደስ የሚል የምንወደውን ብቻ ይሁን እያልኩት ነውና ማማ ተኝታ ስለነበር ሰላም ከኛ ጋር አልነበረችም። ለቀጣይ አንድ ላይ እንወጣለን እና ሰላም የት ሄደች እንዳትሉ ብዬ ነው የነገርኳችሁ ቀድሜ። ስለዚህ ቤተሰቦቻችን ሁልጊዜ እንደምንላችሁ ሰብስክራይብ፣ ሼር፣ ኮሜንት እያረጋችሁ እንደዚሁ የሁልጊዜ ትብብራችሁን እንጠይቃለን፣ ትብብራችሁን እንጠብቃለን። አሪፍ አሪፍ የኛ የሚደግፉን ኮሜንቶችንም እየጻፋችሁልን ነው ከልብ እናመሰግናለን። አሁን ደግሞ ልክ ይሄ ዩቲዩብ ለሌሎች እንዳይዳረስ እያረገብን ስለሆነ ቢያንስ ቪዲዮውን ከፍታችሁ ብትተውት፣ ውድ ቤተሰቦቼ ለእኛ አሪፍ ይሆንልናል እና ይሄንን መቼም እንደምታረጉት ተስፋ አረጋለሁ። አታሳፍሩኝም። ጠይቂያችሁ አንዳንድ ጊዜ ውየር መቀበሉን ነው የፈለጉት ምክንያቱም አንዳንዴ ቤት ብቻ መሆን ጥሩ አይደለም። አየር መቀበል ቤተክርስቲያን ሄዶ ከራስ ጋር ማውራት በጣም ትልቅ ነገር ነው እና አንዳንድ ጊዜ ደግሞ እኔ እናታዴ የምንነጋገረው ነገር አለ ማለት ለብቻችን ጊዜ ማሳለፍ አለብን። በጣም አስፈላጊ ነው፣ ብዙ ነገር መወያየት የምንችልበት ነገሮችን የምናቅድበት ምናምን ለራሳችን ጊዜ ስንሰጥ ነው። ለወደፊት ያለውን ምንትናችን ና ከዛ አንጻር ወጣ ብለን ብናወራ ምናም ብለን፣ በዛውም ልጋብዝሽ እያለኝ ስለነበር እኔም ደስ ብሎኝ ወጣሁኝ። ግን ከግብዣው በላይ ግን እኔ የሚያስደስተኝ ንጹህ አየር ማግኘታችን ነው። ንጹህ አየር ደግሞ እግዚአብሔር ይመስገን ሰጥቶናል። ምክንያቱም ንጹህ አየር የሚሸጥበት ጊዜ ላይ ደርሰናል እና ማውራት ራሱ በጣም ትልቅ ነገር ነው። እና በዚሁ አጋጣሚ የምወደውን ነገር ነበር ልጋብዝሽ ብሎ አምጥቶኝ በቆሎ ነበረ እና እሱን ነበር በጣም ደስ አለኝ። እና በጣም ብዙ ጊዜ ነበር ያሳለፍ ነው በቆሎ ግን እንደኛ የሚወዳለ በቆሎ በጣም ነው የምንወደው ሁለታችንም። ግን ከኔ ይልቅ ታዴ በቆሎ በጣም ነው የሚወደው እና ሁልጊዜ በቆሎ በጣም ይፈልጋል። ቤት እንዲጠበስም ሁሌ ይዛን ቤት ና። ሀገር ያው በቆሎ ውድ ነው። እኛ ጋር እንግዲህ በጓሮ አለ እዛ ነበር የምንጠቀመው። እዚህ ጋር ግን እንግዲህ እንደምታዩት ሶስቱ መቶ ብር ነው የሚሸጠው ስለዚህ ውድ ነው። እዚህ ግን ቢሆንም የታዴ የበቆሎ ፍቅሩ አንዱ መቶ ቢሆን ይገዛል። ምንም ሊሆን ይችላል ከወደደው ምንም ቢሆን ይገዛል። ያው እንግዲህ ለወደደው ሟችና ብዙ መስዋዕትነት እንደሚከፍል እናንተም ታውቁታላችሁ። እንግዲህ በፍቅር ያለውን አቋም ለፍቅር ምን ያክል መስዋዕትነት እንደከፈለ፣ ለሚፈልገው ነገር ብዙ ነገር ማድረግ የሚችል ልጅ ነው። የምር ማለት ነው ባሌ ስለሆነ አይደለም። በእርግጥ በትንሹም ቢሆን እናንተ ታውቁታላችሁ ና በዚች በትንሽ ነገር እኔም ስላየሁት ነው። እና እግዚአብሔር ይመስገን ምርጥ ልጅ ጥሩ ጸባይ ያለው ነው እውነት፣ እኔ ባሌ ስለሆነ ለቪዲዮ ስለሆነ ብዬ አይደለም። እና በጣም የዋህና ሩህሩህ ባል ነው የምሬን ነው። እና እንደምታዩትኝ የሀገራችንን ጤፍ ይመስላል አይደል? ስናየው የቆቦ ጤፍ ነው የሚመስለው ቦታ ይኖራል ብለን እኛ ራሱ አስበን አናቅም። ግን ይሁ እንደምታዩትኝ በቃ አሪፍ ሆኖ ነው የበቀለው። እንደምታይትኛ እንዳውም ጤፍ አልመሰለኝም ነበር እኔ ብዙም እንትን አልነበረምና ለረግጠው ስላራ ጤፍ ነው እባክሽ እንዳትይጅበት ብሎ ይኖታደ እንጂ ብዙም አላቀውም። ግን በጣም ደስ አይልም ቦታው? የምር በጣም ነው ደስ የሚለው። በቃ እኛማ ጥግ ጥጉን ይዞኝ ው ከዚህ በፊትም ቀልጸንበታል። በእርግጥ አይታችሁት ሊሆን ይችላል። ብቻ እዚህ ነው የሚያመጣኝ ወደዛ። እንግዲህ ኑሮ በዘዴ ነው ይለኛል። ኑሮ በዘዴ ነው እንግዲህ ወደ ከተማን ሄድም እያለ እንግዲህ እንደምታዩት ወደዚህ ነው ሁሉ የሚያመጣኝ። ውድ ቤተሰቦቼ አሁንም ቪዲዮ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ አርጉት። ቪዲዮ ደግሞ ባይመቻችሁ እንኳን ከፍታችሁትኝ ለኛ ጥቅም ስለሆነ ብትተዉትኝ። ውድ ቤተሰቦቼ በጣም በተለይ ማለት ትንሽም ቢሆን ከጊዜ ስራችንን ሰርተን መጥተን ደክሞን በጣም የምንወጣበት ጊዜ ያለና አሁን አሁን በጣም ብዙ ቻሌንጆችን እያየን ነው፣ እና ስለዚህ ውድ ቤተሰቦች የእኛን መለወጥ የእኛን ጥሩ ደረጃ ደርሰን ማየት ትፈልጋላችሁ አውቃለሁ። በጣም ሰዎች አላችሁ፣ በጣም ብሩህ ሰዎች አላችሁ። የሰው ስኬት የሚያስደስታችሁ፣ የሰው ደስታ የሚያስደስታችሁ በጣም ብዙ ናችሁ፣ አውቃለሁኝ። ስለዚህ እናንተ እየከፈታችሁ ብትተውልን ቪዲዮውን ለእኛ በጣም ይጠቅመናልና፣ በተለይ እስፔሻሊ አሁን ያለንበት ሁኔታ ደግሞ በጣም ከባድ ነው። በቃ ቪዲዮ ምንም አይደርስም። ስለዚህ ለብዙዎች ተደራሽ እንዲሆን ሼር እያረጋችሁልን። በተረፈ የዛሬ ቪዲዮ ብዙ ላይሆን ይችላል እንዲሁ ወጥተን በዛውም ታዲያ እንሂድ ስላለኝ እና በዛውም አየር እንቀበል ብለን ከራሳችን ጋር እየተነጋገርን የነበረበት ጊዜ ነበረ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ውድ ቤተሰቦቻችን። እንደ እናንተ አይነት ቤተሰቦች ደግሞ ማጣት አንፈልግም። የምንሰራው ቪዲዮ ለምሳሌ ካልተመቻችሁ፣ ኮሜንት ላይ እንደዚሁ ሀሳብ አስተያየታችሁን እንድታስቀምጡልን እየተራረምን መሄድ ስላለብን ማለት ነው እና ብዙ ጊዜ ላችኋለውኝ እንደዚሁ ሼር አርጉ ላይክ አርጉ እንላለን። በመሀል በመሀል ደግሞ እንዳትረሱት በማለት ነው ላይክ አርጉ የምንላችሁ እና ቤተሰቦች ላይክ ደግሞ በደንብ ከተደረገ ቫይራል የመውጣት ቻንስ ስላለው ማለት ነው እና ለሄን ለእናንተ አልነግርም። እናንተ ብዙ ነገር ታውቃላችሁ ከኛ በላይ ብዙ ነገር ስለምታውቁ። ስለዚህ ቤተሰቦቼ እንደምታረጉት አልጠራጠርም። እና ይህንን የራያ ጤፍ እንኳን አይደርስም፣ ግን እንደዛ ነበር የሚመስለውና እየጨለመ መጣ። እስከ ምሽቱ ድረስ ነበረ እየተዝናነኝ ነበረ። ያው ብዙም አይርቅም ቤታችን ከዚህ። ስለዚህ እዚህ ኮንዶሚኒየሙ አካባቢ ስለነበረ እንደገና ወደ ቤታችን ሄድን ማለት ነውና በጣም አሪፍ ቆይታና ጥሩ መዝናናት ነበር ያደረግነው። ቀጣይ ደግሞ እነሰላም ጋር አማየንም ይዘናት እንወጣለን። ቪዲዮውን እስካሁን ያያችሁ ቤተሰቦቼ ከልብ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።